ሄርሜላ እጃችሁ ስትገባ እናንተ ዝም ብላችሁ እያያችሁ ነው። ምክንያቱም ዝም ብሎ ማውራት እኮ ትርጉም የለውም። ምንም አላወቀም። ያንን ሰዓት ካረገችለት በኋላ አብርሃም ሰላም አይደለም ተረብሿል። እናንተ ቆይ ይህንን መረዳት አያቅታችሁም እንዴ? ይሄንን መረዳት ያቅታቸዋል። አንተ ማሳየቱን ይከብዳል። ሄርሜላ ጋር አንተ ነገር ነው ከአብርሃም ጋር ትጣላለህ። እኔ ችግር የለውም ፊት ለፊቴ ትምጣና ማለት ነው ማረጋተን እኔ ማሳየት አሁን ራሱ ማለት ነው አሳያለ እኔ። እናንተ ፈርታችሁ ወይ ደግሞ ሌላ ነገር አስባችሁ ሊሆን ይችላል። ፈርተን አይደለም በቃ ስለዚህ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ። እና ፋሚሊዎቼ ያው እንደምታውቁት ዛሬ ወደ እናንተ ስመጣ ለመጀመሪያ ጊዜ ነው። ሰሞኑን በማየው ነገር በጣም አዘኘና፣ ያው ስለ አብርሽ የሚወራው ነገር ለእኔ አላስደሰተኝም። አብርሃምን ሁላችሁም ታውቁታላችሁ። በጣም ጥሩ ልጅ፣ መልካም የሆነ ሰው ነው። ያው እኔ ቪዲዮ ስለሰራልኝ ምናምን አይደለም ያላችሁ ሁላችሁም ታውቁታላችሁ፣ በተለይ የቡታጀራ ዩቱበሮች አብዛኞቻችሁ ታውቁታላችሁ። በእሱ ነው እንደዚህ የደረሳችሁት እና ዛሬ በጣም ከፍቶኝና ስለ አብርሃም የሚወራው ነገር አስጠልቶኝ ነው የመጣሁት። እኔ ሄርሜላ ማለት ነው እኔ ባገኛት እያላችሁ ልገላትም እችላለሁ። እኔ ሄርሜላን ባገኛት እገላታለሁ፣ ከምሬ ነው የምላችሁ እገላታለሁ። ምክንያቱም ሌሎቹ እስካሁን አላደረጉትም። እኔ ግን ባገኛት ይኸው በፊት ለፊታችሁ እኔ እሷን እገላታለሁ። ምክንያቱም እኔ አብርሽ ላይ እንደዚህ ነገር ሙድ ስትጫወት እኔ ደስ አይለኝም። አብርሽ ታውቁታላችሁ አብዛኞቻችሁ። ያው በጣም መልካም ሰው ነው፣ ለኔ በጣም በጣም ጥሩ ሰው የምለው ሰው ነው እና እናንተም ራሱ እንደዚህ ስታወሩ በጣም ይደብራል። ሌሎቻችሁ ካላረጋችሁት፣ እኔ ግን አረገዋለሁኝ። እዩን ጠርቼዋለሁ፣ እዩን ማለት ነው። ምክንያቱም እሱ ያቃታል፣ እሱ ደግሞ እኔ ያሳየኛል። እኔ ካገኘኋት እገላታለሁ፣ ከምሬ እነምላችሁ እገላታለሁ። ምክንያቱም አብሪሽ ላይ እንደዚህ ነገር ስታረግ እኔ ደስ አይለኝም። ብዙዎቻችሁ ራሱ አንዳንድ ሰዎች አላችሁ አብርሽና ሄርሜላ እንዲገናኙ ምታረጉ ሰዎች አላችሁ። እንደዛ ምታረጉም ሰዎች ራሱ ተጠንቀቁ። ምክንያቱም እናንተ ማንም የለም ብላችሁ እሱ ላይ እንደዚህ መጫወት አችሉም። አብርሽ ዝም ስላላችሁ ወይ ደግሞ ሌላ ነገር ስላላረገ እናንተ ዝም ብላችሁ እያያላችሁ እሱ ላይ እንደዚህ ማረጋ አችሉም። ስለዚህ ሁላችሁም ብትሆኑ እንደ እሱ ላይ መጥፎ ነገር ምታረጉ ሰዎች አቁሙ። ሄርሜላ ግን ተጠንቀቂ። እኔ ካገኘሽ ያልሽ እገልሻለሁኝ ፊት ለፊቴ ከመጣሽ በቃ መሞትሽን እወቂ። እና እኔ እዩን ጠርቼዋለሁ። እዩ ደግሞ ይመጣል። ያው እዩ የሚመጣበት ምክንያት እኔ ልጅቷን ያሳየኛል፣ ወይ ደግሞ እሷ ያለችበት ቦታ ይወስደኛል። እና እዩን ጠርቼዋለሁ ምክንያቱም ሌሎቹን ማግኘት አልቻልኩም። ስልክ ደውዬ እዩን ብቻ ነው ማግኘት የቻልኩት። ምን እንደሆነም አልነገርኩትም ምክንያቱም አሁኑን ብነግረው ሊመጣልኝ ስለማይችል ቀድመናና ያው አወራሃለው ነው ያልኩት። ይመጣል ምክንያቱም ደውዬ በስልክ ምነግረው ነገር ከሆነ ሌላ ነገር ይፈጠራል ብሎ አይመጣም፣ እዛ ይቀራል። ስለዚህ እዩን ጠርቼዋለሁኝ። እዚህ ከመጣ በኋላ ሁሉንም ነገር ይነግረኛል። ያው እንደምታውቁት ሄርሜላ እዚህ ድረስ ነው፣ ተከትለው አይመጣችሁ። እኔ ቡታጀራ ድረስ ከመጣች እዚህ ከሆነች ችግር የለውም፣ ላገኛትም እችላለሁኝ፣ አገኛታለሁ። ሲጀመር እኔ አይኗን አትፍቻት ነው የምትመለሰው፣ ከዚህ ማለት ነው። እና ስለዚህ ባለችበት ቦታ ያደረች የምታድርበትን ቦታ ያረፈችበት ቦታ ድረስ ሄደን ራሱ ልንገላት እንችላለን ምክንያቱም አሁን ላይ በጣም እኔ ተናድጄ ነው የመጣሁት እንደዚህ ስታደርግ አብርሽ ላይ እኔ ማየት አልቻልኩኝ አብርሽ ማለት ለእኔ በጣም መልካም የሆነ ሰው ነው እና ስለዚህ ሁላችሁም ብትሆኑ አንዳንድ ሰዎች አላችሁ ስለ አብርሽም ሄርሜላን ደግፋችሁ የምታወሩ ሰዎች ተጠንቀቁ እናንተም ተጠንቀቁ አንድ ቀን ያው ቀኑ መውጣቱ አይቀርም ስለዚህ እኔ እዩናውን ምጠብቀው በጣም አላ መረጋጋት አልቻልኩኝም። እኔ አሁን ላይ ራሱ ሰው አውራችሁ ራሱ መረጋጋት አልቻልኩኝም ምክንያቱም በጣም ተናድጄ ነው የመጣሁት። ስለዚህ እኔ እዩ እስከሚመጣ ብቻ ነው የምጠብቀው። ከዛም በኋላ ያረፈችበት ድረስ እንዲወስደኝ ነው የምጠይቀው። እና በስልክ አላወራውትም ምንም አልነገርኩትም። ነግሬያቸዋለሁ፣ ከነገርኩት አይመጣልኝም። ስለዚህ አሁን እንዲመጣ በቃ ያው እጠብቀዋለሁኝ። ምንም ራሱ አላ ቢያረፍድ ራሱ እጠብቀዋለሁኝ፣ ምክንያቱም እኔ ዛሬ ይህንን ነገር ሳላረግ አልሄድም። ቤድ ራሱ ዛሬ ባይሆን ራሱ ነገ እንደሚሆን እርግጠኛ ነኝ። ምክንያቱም እኔ ሄርሜላን ካየዋት ያው በቃ እንደምገላት እኔ እርግጠኛ ነኝ፣ በራሴ እገላታለሁ። ይበልጥ ደሞ ታውቃላችሁ፣ ባለ ትዳር የሆነን ወንድ እንደዚህ ማድረግ በጣም የሚያስጠላ ነገር ነው። በጣም የሚያሳዝነው ነገር ደሞ ሩታ ነፍሰ ጡር ሆና በመሃላቸው ገብታ እንደዚህ ማበጣበጥ። እስኪ በእናንተ አስቡት፣ ምን የሚሉት ነው? እኔ አሁን እኔ ሚስቴ ላይ እንደዚህ ገብታ ምናምን ብታረክ እኔ አይኗን እያየውኝ ይገላት ነበር። ነገር ግን ያው በቃ አላ አብርሽ መልካም በመሆኑ ሌላ ክፉ ነገር ባለማሰቡ ነው እስካሁን እራሱ የሚታገዛት። ስለዚህ እኔ ግን ይህንን ነገር መታገዝ አልችልም። ሁለታቸው መሃል ላይ ገብታ እንደዚህ ማድረጓ በጣም የሚያስጠላ ነገር ነው። እና አሁን ብቻ ይደብራል። እና ፋሚሊዎቼ፣ እኔ በጣም ተናድጄ ነው የመጣሁት። እኔ አሁን እዩን ብቻ ነው የምጠብቀው። ምክንያቱም አሁን ከመጣ በኋላ ቀጥታ ወደሷ ነው የምሄደው እና በቃ እገላታለሁ እኔ ብቻ መቷል እየው፣ እንዴት ነህ? ሰላም ነው። የሆኑ የሆኑ ነገሮች እያስተካከልኩ ነበር እና ዛሬ በአጋጣሚ ነው የመጣሁት እና ሁለተኛው ሰው ነኝ ማለት ነው? አንተው ሁለተኛው ሰው ነህ። እና በጣም አድርግ ያመሰግናለሁ። በዚሁ አጋጣሚ ስለመጣክ እና አንዳንድ ነገሮችን ላወራክ ነበር ያው እንደምታየው ካሜራ ይዤ ነው የመጣሁት። ብዙ ነገር አይቻለሁ በዚህ ሳምንት ውስጥ ማለት ነው። እኔ ማለት እዚህ ያልነበርኩኝም እንዳጋጣሚ ሆኖ፣ ነገር ግን በማያቸው ነገሮች ሳልደሰትና በጣም ተናድጄ ነው የመጣሁት። ምን ልልህ እንደሆነ ታውቃለህ? ያው አንዳንዴ አልገባኝም ማለት እሺ፣ ጥሩ ሰሞኑን እንደሚወራው በእናብሩሽ ጉዳይ ያው አንተም ታውቃለህ እና ሄርሜላ ደግሞ እዚህ እንደመጣች በእርግጠኝነት ታውቃለህ እኮ። አንጀት ማረሩ መናደዱ ብቻ እኮ ትርጉም የለውም። ሄርሜላ እጃችሁ ስትገባ እናንተ ዝም ብላችሁ እያያችሁ ነው። ምክንያቱም ዝም ብሎ ማውራት እኮ ትርጉም የለውም። ዋናው እኮ አሁን ከአዲስ አበባ እዚህ ድረስ መታ እጃችሁ ውስጥ ገብታ ዝም ብላችኋል። ምንም እያደረጋችሁ አይደለም። እኛ እኮ ዝም ብለን እኮ አይደለም። አሁን ብዙ ሰው እኛንም የተናገረ ነው። እኛ ሄርሜላን ሄደን እንደዚህ ማነቅ አንችልም። አብርሃም ይሄን ነገር ማቆም ካልቻለ አብርሃም ፈቅዶና ወዶ አስጠግቷታል አይደል? እኛ አሁን በዚህ ሰዓት ሄርሜላን ሄደን መደብደብ ወይም እንትን ማረግ በዚህ ሰዓት ህጉም አይፈቅድም። አንድ ነገር አለ። አብርሃም ይኸውላችሁ፣ ሁሉም ያደረገው ነገር አውቀው አይደለም። እሷ ሁሉም ነገር ተጠቅማበት በስስ ጎኑ ገብታበት ነው እንደዚህ የምታደርገው። አብርሃም የሚያደርገው ነገር ፈልጎ አይደለም። ስለዚህ ሄርሜላ እጃችሁ ውስጥ ገብታለች። እናንተ ማድረግ ካልቻላችሁ፣ ለእኔ ቦታውን ንገሩኝ። ምክንያቱም እናንተ ናችሁ የምታውቁት። ያው እኔ ከዚህ በፊት አልመጣውኝም። ምክንያቱም አንደኛው አብርሃም ነው፣ ሁለተኛው አንተ ላይ ነው። ገና ስመጣ ማለት ነው። እኔ ሄጄ አብርሃምን አልጠይቀውም በምንም ታምር። ስለዚህ አንተ የምታውቅ ነገር ከሆነ ቦታውን አሳየኝ። ቀጥታ በቃ እንሄድባት። ይህንን ማድረግ የምትፈሩ ነገር ከሆነ እኔ አሁን አይደለም። አንተም ሄደህ ሰበብ ነው የምትሆነው። እሷን አግኝተህ የሆነ ነገር ላርጋት ምናምን ብትል አብርሃምም ይቀየማል። አብርሃምንም የሚቀየመኝ ነገር የለም፣ ጊዜው ሲደርስ ማለት ነው። በራሱ ጊዜ ይቅርታ እንደሚል እኔ እተማመናለሁ። ምክንያቱም አብርሽ፣ ይኸውልህ አንድና አንድ ነገር ይህን ነገር ፈልጎ አይደለም ያደርገው። ስለዚህ እኔ ይህንን ነገር ላድርገውና አብርሽ ለእኔ ይቀየምን፣ ችግር የለውም። አብርሽ ቀየኔ። ስለዚህ አሁን እሷ ያለችበት ቦታ ብቻ ውሰደኝ። አንተ እኔ እንፈልገው እሱን ነው፣ እሷ ያለችበት ቦታ። ምን መሰለህ፣ አሁን ያለችበትን ቦታ እኔ እኮ ያሉበትን ቦታ እኮ ልነግርህ እችላለሁ፣ ግን ምንም ጥቅም የለውም። ከአብርሀም ጋር ትቀያየማለህ። አብርሀም ደግሞ በጣም ነው የሚወደው። መቀያየም ምን ችግር አለ? መቀየም አብርሽ እኮ በኋላ ሊረዳኝ ይችላል። ይሄንን ያረኩበት ምክንያት እኮ ሲያቅ ሊረዳኝ ይችላል። ገባኝ። እሺ፣ ምን ልታደርጋት ነው? እኔ ሂጅ ገላታለሁ። ምን ልታደርግ ነው? ይሄ ጥያቄ አለው። እንደ እዛ ጅራ ድረስ መጣ። ቆይ ከዚህ ከወጣች በኋላ በኋላ ፀጥታው አረበየስ፣ ምንድነው የምታረጉት? እሽ ተረጋጋ። ያው ለኔ አሁን የአንተን ስሜት ጉኛ ሳይሰማን ቀርቶ አይደለም። እኔ ሄርሜላን አግኝቼ ባንካ ተን ደስ ይለኛል፣ እንዳንተ ማለት ነው። ግን በቃ አብርሃም እሷ ላይ በምናደርገው ነገር እየደበረው ነው። እየደበረው ስለሆነ እኔ ጓደኛዬን ማስቀየም ስለማልፈልግ በዚህ ሰዓት ሚስቱን የአብርሃምን የልጁን እናት መንከባከብ ነው እኛም እየመረጥ ነው ያለው በዚህ ሰዓት ማለት ነው። ለምን ብትለኝ በቃ አብርሃም አንዴ አይምሮ ደንዝዟል ምንም አላወቀን። ያንን ሰዓት ካረገችለት በኋላ አብርሃም ሰላም አይደለም፣ ተረብሿል። እናንተ ቆይ ይህንን መረዳት ታያቅታችሁም እንዴ? ይህንን መረዳት ታያቅታችኋል? ቆይ እኔ አሁን አንድ ነገር ልንገርህ፣ እኛም ሰራውን ቪዲዮ አታይም እንዴ? እኔ እያየሁኝ ነው። እናንተ ቪዲዮን ሰራችሁ፣ ግን ምን ለውጥ ማምጣት እኮ የከበደን። አብርሃም ለእሷ ቦታ እየሰጣት ስለሆነ አብርሃም ባይፈልግ ጸጉሯንም ቆርጠን ቢሆን እንሸኛት ነበር። ሄርሜላ እስካለች ድረስ አብርሃምና ሩታ ሰላም አይሆንም። ስለዚህ ሄርሜላ ቡታጀራ ድረስ ተከትለው መጣች። እኔ ሄርሜላ ከቡታጀራ ከወጣች በኋላ ይሄ እኔ ራሴ የምቆጣጠርበት አቅሙ እራሱ የለኝም። ስለዚህ ባለኝ አጋጣሚ እዚሁ ባለችበት እኔ ደፍቻት ትመልሳለች ወደ አገሯ እና አሁን ያለችበትን ቦታ ብቻ አሳየኝ። እኔ እሱን ብቻ ነው የምጠይቀኝ። ከዚህ በኋላ አንተ ጋር አልደውልም። ይህንን ነገር ብቻ አድርግልኝ እሺ። እኔ አሁን ይኸውልህ አንተ ማሳየቱን ይከብዳል ከሄርሜላ ጋር አንተ ነገር ነው የፈጠረው አብርሃም። ከአብርሃም ጋር ትጣላለህ? እኔ ችግር የለውም ልጣላ እኔ ልጣላ አብርሃምን እንደዚህ እያደረገችው ከማይ እኔ ብጣላ ይሻለኛል። ተረጋግተህ ለምን አሁን ማስተካከል ባለበት። እኔ መረጋጋት ሳምንት ሙሉ ተረጋግቼ ነው ያሰብኩበት። ሌላ ነገር፣ ሌላ ሂደት እየሄድን ስለሆነ አሁን እዚህ ጋርም ላይ ይወራ ይችላል። ሌላ መንገዶች ስላሉ ሌላ መንገዶች እስክናስተካክል ታገስ። ታውቃለሁ፣ አንተ ለአብርሃም ካለ ክብርና ፍቅር አንፃር ነው ይሄን ነገር እየተሰማ ያለው። ግን በቃ አይውልህ እኛም ይሄን ያለበት መንገድ ስላለ። ያን ጊዜ አንድ አንድ ነገር ብቻ ነው ያለው። ስማኛ እንዲያደምጥ ያን ነገር እስክናስተካክል በቃ ጠብቀን። ይገባኛል፣ ተረድቻለሁ፣ ስሜቱን አውቀዋለሁ። እኛም እንዳንተ በቃ ተቃጥለን ተቃጥለን ተቃጥለን ተቃጥለን ነው እዚህ ጋር አሁን እንደገና ድጋሚ ተረጋግተን እያወራን ያለነው፣ ምክንያቱም ነገሮች ሊቀየሩ ስላልቻሉ በሄድንበት ሄደን ግን ሌላ አማራጮች እና ሽማግሌዎች የሚነሱበትን ነገር ስላዘጋጀን፣ እኔ ጭራሽቶ ጭራሽቶ እኔ አልፈልግም። ሽማግሌዎች ምናምን ምናምን ተሰበሰቡ፣ እኔ አልፈልገው። እኔ በጣም ተናድጄ ነው የመጣሁት። እየነገርኩ እኮ ነው፣ ሳምንት ሙሉ አስቤበታለሁ። እኔ ሄርሜላ ከዚህ ከቡታጅራ ሳትወጣ ማግኘት ፈልጋለሁ፣ ፈልጋት ፊት ለፊት ትምጣና ማለት ነው፣ ማረጋተን እኔ ማሳይ አሁን ራሱ ማለት ነው ይዤ የመጣሁትን አሳያለን፣ እና እኔ ከቤርጎ ማለት ነው ፀጉሯን ይዤ እየቆረጥኩ ነው ማስወጣት። ስለዚህ አንተ ብቻ እሷ ጋር ውሰደኝ። አንተ ቆይ እሷን ካሳየህ የሚፈጠርብህ ነገር አለ? የሚደርስብህ ነገር አለ? ነገር ውስጥ እንድገባ እኔ በቃ ችግር የለውም፣ ለእኔ ችግር የለውም። አንተ ብቻ ቦታውን አሳየኝ። እንዴ? እዚህ ቦታ ደረ ውስጥ እኮ ጥቂት እኔ እኮ እየዞርኩኝ ላቅ ሆ ይችላል። ግን ከምዞር አንተ ብታሳየኝ ይሻላል ብዬ ነው። ስልክ አንስተህልኝ ደውለህ እዚህ ድረስ ከመጣህ በኋላ አንተ ቦታውን አሳየኝና የሄድክበት የምትፈልግበት ትሄዳለህ። ስለዚህ አንተ ቦታውን ብቻ አሳየኝ። እኔ እናንተ ያላረጋችሁትን ማድረግ ያልቻላችሁትን እኔ ነኝ ሄጄ ያደርገዋለሁ። በቃ እናንተ ፈርታችሁ ወይ ደግሞ ሌላ ነገር አስባችሁ ሊሆን ይችላል። ፈርተን አይደለም። በቃ ስለዚህ ምን አትበለኝ። እኔ እኔ አሳያለሁ ግን ለሚፈጠርብህ ነገር እኔ። እሺ፣ አሳያለሁ፣ ችግር የለም በቃ። የሚፈጠርብኝ ነገር እኔ ራሴ እወጣዋለሁ። ግን ራስህን በማይጎዳ መልኩ። እሺ፣ ችግር የለውም። አንተ ብቻ ቦታውን አሳየኝ። እኔ ሁሉ ነገር አስቤበት ነው የመጣሁት። አንተ ብቻ ቦታውን አሳየኝ።